የትግራይ ክልል ብዙ ጊዜ የሚታወቀው ትግራይ ሲባል ብዙ ጊዜ ወደ አእሙራችን የሚመጣው አምባሻ አለ። ከዛም አልፎ ደግሞ ጥሕሎ እንዲሁም ደግሞ ህልበት አለ። ከዚህ ውጭ ያው በጠላም በሽሮም፣ እንዲሁም ደግሞ በኮረፌም ጠጅም ትታወቃለች። ወደ አእሙራችን ያው የሚመጣው ብዙ ጊዜ ትግራይ ሲባል የትግራይ አምባሻ ሲባል እንሰማለን። እንዲሁ ደግሞ ትግራይ ደግሞ በተለይ ሰርጋችን አካባቢ ላይ ደመቅን የሚለው ያው እኔም ተወላጅ ስለሆንኩ የትግራይ ተወላጅ ብዙ ጊዜ ሰርግ ሲኖር ጥሕሎ ከሌለ ሰርግም አይመስለንም። ስለዚህ አንደኛው ጥሕሎ ነው። ተለቅንትን ማለት ጥሕሎ ነው። ያው ጥሕሎ ደግሞ የሚሰራው ከበሶ ነው የሚሰራው። ሁለት አይነት በሶ ነው ያለው። አንደኛ ለሚጠጣ በሶ የሚሰራ አለ። የጥሕሎ ግን ራሱን የቻለ በሰል ያለ በሶ ነው የሚሰራው ማለት ነው። ይህ ደግሞ አሁን ቅድም እንደምታየው እዚህ ጋለ ማባያ ደግሞ የጾሙና ይፍስጋለው። ማባያው ስጎ ነው የሚሆነው። ማባያም ለብቻው አለው። ማባያው ለብቻው ነው የሚሆነው። ይሄ ማለት ለሚጾም ሰው በስልስ ብቻ ነው የምናደርገው ጾም የማይጾም ከሆነ ደግሞ በስጎ በቁሌት ብቻ ናት። ውሃ እንኳን አይገባም። በስጋ ተደርጎ እሺ ተደርጋ በቁሌት ይደረጋል እቺኛዋ። እንደዚህ ግን ደግሞ እቺ እንደዚህ አድርገን በስልስ ላይ እንበላታለን ማለት ነው። ስለዚህ እቺ ምንድን ነች? እቺ የጥሕሎ ምን በላበት ምን ከምን ከምን ነው የምትሰራው? እንጨት ናት። ከእንጨት ነው የምትሰራው። አዎ ተጠርቦ ነው የሚሰራው በዚህኛው መልክ ማለት ነው። ለዚህ ተብላን የተዘጋጀችው ያው መቅመስ ይቻላል። ስለዚህ እቺን እንደዚህ ወጋ አረጋለው። ከዛ ከስልሱ ነው። ስልስ ስልሱ ነው። አዎ ስልሱ ነው። ውስጥ ያለው ሲ ነጭ ነገር ምንድን ነው? ይሄ ማባያው ነው። ምናልባት እንዳያቃጥል ነው። ይሄ ከምን ነው የሚሰራው? ይሄኛው እሱ እንትን አለው። ከ እንደሚባለው ባቄላ ተደርጎ አዎ። አሁን ይሄ እንጀራም ያያዩ ነው እንጀራ አዎ። እንጀራም የሚደረገው ጥሕሎ የማይበላ ሰው ካለ ልክ በተለይ ወደ አዲግራት አካባቢ ላይ ስትሄድ ሰርግ ሲደረግ በእንደዚህ መልክ ይደረግና ያ ሰው ቁጭ ብለነው የሚጠብቀው ጥሕሎ አይበላ ሰው ካለ ይጠብቅህና እንጀራው ላይ ስደርስ ነው አብሮ የሚበላው። ካልሆነ ግን ለብቻዋን እንጀራዋ ብቻዋን አንስቼ በበላለ ቢል አይበላም። ጥሕሏን እንዳለቀች እንጀራው እንዲበላ ተደርጎ እንጀራው በዚህ በስጎንበላለን ማለት ነው። ማንም ሰው ይበላል፣ ምንም የሚጎዳም አይደለም። የበሰለ ነው በሰው ከገብስ ስለሆነ በደንብ ተበስሎ ታሽቶ ነው የሚሰራውና በጣም የሚጣፍጥ ባህላዊ ምግባችን ነው። ጾም ማይጾም ግን የተለያዩ ምግቦች አሉ፣ እንዲሁም ደግሞ እርጎና አይቦችም አሉ ማለት ነው። ተመልካቾች፣ እንግዲህ እንደነገረችን ፋና ብዙ ነገር ሰምታችኋል። ስለ ትግራይ ክልል የባህል ምግቦችን በደንብ አውቃችኋል ብዬ አስባለሁ። እኔም ደግሞ እዚህ ጋር ያለውን ጥሕሎ ቀምሸዋለሁ። አፍ ላይ ራሱ ደስ የሚል ቅልል ያለ ነገር አለው ማለት ነው። እንግዲህ ይህንንም በአዲስ አበባ በተለያዩ አካባቢዎች ላይ ማግኘት ይቻላል፣ መቅመስ ይቻላል። አዲስ አበባ የሁላችንም ቤት ናት ማለት ነው።